ሰላም ጤና ይስጥልኝ። ስሜ ዘካርያስ አዳነ አዴቦ እባላለሁ። በአሜሪካን ሀገር በዋሽንግተን ግዛት ውስጥ ሙሉ ፈቃድ ያለው የአይምሮ ጤና ወይም የሥነ ልቦና አማካሪ ነኝ። በቅድሚያ ሙያዊ ግልጽነትን ማድረግ እፈልጋለሁ። ይህ ቪዲዮ ጠቃሚ ግንዛቤዎችን ለማስጨበጥና ለማስተማር የተዘጋጀ መሆኑን ልብ እንዲሉ እፈልጋለሁ። ይህ መረጃ እርስዎ ከባለሙያዎ የሚያገኙትን የሕክምና ወይም የስነ ልቦና ምክርና ሕክምና ሚተካ አይደለም። የእኔ ተልእኮ ልጆችን፣ ወጣቶችን፣ አዋቂዎችን እና የጥንዶች አእምሮን በማደስና ሕይወትን በመመለስ ከሕይወት ፈተና ጫናዎች እፎይታ እንዲያገኙ መርዳት ነው። ለጥንዶችም ግንኙነታችሁን በማጠናከር ላይ የሚያተኮረውን የጋትመን ስልት ወይም ደግሞ ጋትመን ቤት እንጠቀማለው። ዛሬ ከዚሁ ስልት ውስጥ ቁልፍ የሆነ አንድ ጽንሰ ሐሳብ ላይ እንወያያለን። እሱም የመቀራረብ ጥሪ ወይም ቢድ ፎር ኮኔክሽን ይባላል በእንግሊዝኛ። የመቀራረብ ጥሪ ምንድን ነው? በእያንዳንዱ ግንኙነት ውስጥ ከአጋራችን ጋር ለመገናኘት ትንንሽ የዕለት ተዕለት ሙከራዎችን እናደርጋለን። እነዚህ የመቀራረብ ጥሪዎች ይባላሉ። ለምሳሌ አንዲት ሚስት ምግብ እየሰራች ዋው የዚህ ዶሮ ወጥ መዓዛ ሰርጋችንን ያስታውሰኛል ትላለች። ይህ ትዝታን ለማጋራት የቀረበ ጥሪ ነው። በሌላ በኩል ደግሞ አንድ ባል በመስኮት ወደ ውጭ አይቶ ለእግር ጉዞ የሚመች ግሩም ቀን ነው ይላል። ይህ አብሮ ጊዜ ለማሳለፍ የቀረበ ጥሪ ነው። ታዲያ ለመቀራረብ ጥሪ ወይም ቢድ ፎር ኮኔክሽን ለምን ትኩረት መስጠት አስፈለገ? በአሜሪካ ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያንና ኤርትራውያን እንኖራለን። ለባህላችንና ለማህበረሰባችን ጠንካራ ሴት ቢኖረንም በሙያዬ እንደታዘብኩት ብዙ ጥንዶች በስደትና ዘመኑ በሚያመጣው የህይወት ጫና ምክንያት እርስ በርስ የመቀራረብ ችግር ያጋጥማቸዋል። ይህ ችግር የሚጀምረው ትንንሽ የመቀራረብ ጥሪዎች ምላሽ ሲያጡ ነው። እስቲ አበበና የሳራን ታሪክ ላጫውታችሁ። አበበ ከስራ ደግሞ ወደ ቤቱ ይመጣና፣ ስራ ቦታ ዛሬ በጣም ከባድ ቀን ነበር በማለት ለሳራ የመቀራረብ ጥሪ ያቀርባል። ሳራ በራት ዝግጅትና በልጆች ተወጥራ ስለነበር አይዞህ ብላ ወደ ስራዋ ትመለሳለች። ይህ ብዙ ጊዜ ተደጋገመ። አበበ እስ በቀስ ስሜቱን ማካፈል አቆመ። ቤቱ ውስጥ ዝምታ ሰፈነ። ከወራት በኋላ ሳራ በመካከላቸው የተፈጠረውን ርቀት ተሰማትና አበበ በቃ ዝም አልከኝ እኮ በማለት የራሷን የመቀራረብ ጥሪ አቀረበች። አበበ ግን ጥሪ ማቅረብን ስላቆመ የእርሷንም ጥሪ እንዴት መቀበል እንዳለበት ረሳው። በመካከላቸው እስቃዛ ግድግዳ የተገነባ ወይም ስቶን ዎሊንግ ወይም ሳይለንት ትሪትመንት የምንለው ተከሰተ። ቤቱ በሐዘን ተሞላ። ልጆቻቸው እንኳን ሳይናገሩ በወላጆቻቸው መካከል ያለውን ርቀት እና የደስታ ማጣት ይሰማቸው ጀመር። ይህ ሁኔታ ሳይታረም ሲቀር በሚያሳዝን ሁኔታ ጠንካራ የሚመስሉ ትዳሮች ሳይቀሩ ወደ ፍቺ ሲያመሩ ይታያል። ታዲያ ይህ የአሳዛኝ ውጤት እንዳይመጣ እንዴት መከላከል እንችላለን? መልሱ የሚጀምረው ለነዚህ ትንንሽ ጥሪዎች ምላሽ መስጠትን በመማር ነው። እንግዲህ ይህ ለክርስቲያኑ ማህበረሰብ ምንድን ነው? ለክርስቲያኑ ማህበረሰብ ስል እግዚአብሔር ወደ ዓለም በላከው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለምናምንና የኢየሱስ ክርስቶስን ዳግም መምጣት ለምንጠባበቅ ወይንም ከዚህ ሟች ስጋችን ተለይተን ወደ ነፍሳችን እረኛ ወደ ጌታችን መንግሥት ለመሄድ ለምንጠባበቀው ነው። መጽሐፍ ቅዱስ ስለ መቀራረብ እርስ በርስ በትኩረት የመደማመጥን አስፈላጊነት ያስተምረናል። ኤፌሶን ምዕራፍ 4 ቁጥር 2 ላይ በትህትና ሁሉና በገርነት በትዕግስትም እርስ በርሳችሁ በፍቅር እየታገሳችሁ ብሎ ይነግረናል። ለአጋራችን ጥሪ ምላሽ መስጠት ይህንን ፍቅር በተግባር የምናሳይበት መንገድ ነው። አጋሮ የመቀራረብ ጥሪ ሲያቀርብ ሶስት ምርጫዎች ወይም ስታቀርብ ሶስት ምርጫዎች አሉት። አንደኛ ወደ አጋሮ መዞር ወይም ተርኒንግ ቱዋርድስ፣ ሁለተኛ ቸል ማለት፣ ሶስተኛ በቁጣ ምላሽ መስጠት ወይም ተርኒንግ አጋይንስት የሚባለው ነው። እስቲ መጀመሪያውን እንመልከት። ወደ አጋሮ መዞር ወይም ተርኒንግ ቱዋርድስ፣ ይህ ታዲያ ለጥሪው አዎንታዊ ምላሽ ሲሰጡ ነው። አበበ ከባድ ቀን ነበር ሲል ሣራ እጇን ከስራዋ ላይ አንስታ ወደሱ ዞራ ወዴ ምን ገጠመ? እስቲ አውራኝ ትሏለች። ወይንም በባህላችን በቡና ሥነ ሥርዓት ላይ ለአጋሮ የመጀመሪያውን ሲኒ ቡና ማቅረብ ክብርንና ፍቅርን የሚያሳይ ወደ አጋሮ የመዞር ምሳሌ ነው። ሁለተኛው ቸል ማለት ወይም ጀርባ መስጠት ወይም ቸርኒንግ አዌይ። ይሄ ጥሪውን ችላ ሲሉ ነው። አበበ ከባድ ቀን ነበር ሲል ሳራ አይዞህ ብቻ ብላ ወደ ስራዋ ትመለሳለች ይህ አልሰማውህም ከማለት ጋር እኩል ነው ሶስተኛ በቁጣ ምላሽ መስጠት ነው ተርኒግ ጋንስት የሚባለው ማለት ነው ይህ ታዲያ በብስጭት ምላሽ ሲሰጡ ነው አበበ ከባድ ቀን ነበር ሲል ሳራ ሁልጊዜ ያንተ ብቻ ነው እንዴ ከባድ ቀን እኔስ ስሰራ ከልጆች ጋር አልዋልኩም እንዴ ብላ ትቆጣለች። ይህ ግንኙነቱን በእጅጉ ሊጎዳ ይችላል። ወገኖቼ ትንንሽ ጥሪዎች ትላልቅ ተጽዕኖ በትዳር ውስጥ ይፈጥራል ወይም በግንኙነታችን ውስጥ በተከታታይ ላጋሮ ጥሪዎች በአዎንታዊ ምላሽ መስጠት ጠንካራ የመተማመንንና የቅርበት መሰረት ይገነባል። ልክ የጠብታ ውሃ ጀበናን እንደሚሞላ ነው። በሂደት ይሞላል። አንድ ቀላል እንዴት ዋልሽልኝ የኔ መቤት ወይም ላግዝህ ጌታዬ ማለት ትልቅ ለውጥ ሊያመጣ ይችላል። ለእርሶ የምሰጠው የቤት ሥራ እና ቀጣይ እርምጃዎች፣ በዚህ ሳምንት በግንኙነታቸው ውስጥ ያሉትን የመቀራረብ ጥሪዎች በትኩረት እንዲከታተሉ በአክብሮት ተጠይቆታለሁ። አስተውሏቸው፣ አዎንታዊ ምላሽ ስጧቸው። እና እርሶም ከአጋሮ ጋር ለመገናኘት የራስዎን ጥሪዎች ያቅርቡ። ጠንካራ ትዳር ከእግዚአብሔር የተሰጠ ስጦታ መሆኑንና ትዳሮን ወይንም ከሌሎች ጋር ያሉትን ግንኙነቶች መንከባከብ የኛ ኃላፊነት እንደሆነ አስተውሉ። እርሶና አጋሮ የበለጠ ጠንካራ ግንኙነት መገንባት ከፈለጋችሁ ከታች ያለውን ድረ ገጽ www ሬስ ሜርሲ ካውንስሊንግ ዶት ኮም እንድትጎበኙ እጋብዛለሁ። ወደፊት የማቀርባቸው የግንኙነትና የአእምሮ ጤና ጠቃሚ ቪዲዮዎች እንዳያመልጡ እባኮ ይህንን ገጽ ሰብስክራይብ እና ፎሎ ያድርጉ። እግዚአብሔር ቢፈቅድ በሚቀጥለው ቪዲዮ እንገናኛለን። ስለተከታተላችሁኝ ከልብ አመሰግናለሁ።